የአብይ አህመድ ቡድን መራሹ ፋሽስታዊ ስርዓት በኢትዮጵያ ሰማይ ስር እየተገበረ ያለውን አረመኔነት ቀጥሎበታል። የሰብአዊነት ድንበር የሌለው የብልጽግናው ስብስብ በተለይም የአማራን ህዝብ የማጥፋት ፕሮጀክቱን በወታደራዊ ኃይል ለማስፈጸም እየኳተነ ነው። ሰላምና ጤና በያላችሁበት ይሁን፣ ውድ የብላክ ላይን ሚዲያ ቤተሰቦች የተመረጡ አዳዲስና ወቅታዊ መረጃዎችን ወደ እናንተ ማድረስ እንጀምራለን። በሄሊኮፕተር አደጋ የተጎዱ ባለስልጣናት ከፍተኛ የህክምና ክትትል ላይ ናቸው። ለህይወታቸው ያሰጋል ተብሏል በቆይታችን ትሰሙታላችሁ። ታላቁ የሃይማኖት አባት በአገዛዙ ታፍነው ተወስደዋል። የደረሱበትም አልታወቀም። ጉዳዩ መነጋገሪያ ሆኗል። ዝርዝር መረጃውን ይዘናል። ከብልጽግና አገዛዝ ጋር ብቻ ሳይሆን ከሰርጎ ገቦች ጋር እየተናነቁ ያሉት የሸዋ ጀግኖች ዛሬም ድል ቀንቷቸዋል ተብሏል። የውጃ መረጃውን እናስደምጣቸዋለን። በመቀለ የታዩ ፋኖዎችን በተመለከተም እውነተኛ መረጃ ይዘናል። ትሰሙታላችሁ። የአገዛዙ ካድሬዎች በወሎ የፋኖ ቤተሰቦች ቤት እንዲወድም ትዛዝ አስተላልፈዋል። ትዛዙንም መተግበር ጀምሯል። የመረጃቸው

ባሳለፍነው ሳምንት ጎርጎራ ላይ በወደቀችው ሄሊኮፕተር ውስጥ የነበሩት የብልጽግና ከፍተኛ አመራሮች በሞትና ህይወት መካከል ናቸው ተብሏል። የፌዴሬሽን ምክር ቤት አፈ ጉባኤው አገኘሁ ተሻገር፣ አጃቢ ጦርነት አደሰ፣ የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኘና አንድ ሌላ ባለስልጣን አዲስ አበባ ሲልክ ሮድ ጄኔራል ሆስፒታል እየታከሙ እንደሚገኙም ተነግሯል። አቶ አገኘሁ ተሻገር በከፍተኛ እንክብካቤ ክፍል አይሲዩ ውስጥ በኦክስጂን እየተረዳ እንደሚገኝና ሳንባው አካባቢ ከፍተኛ ጉዳት እንደደረሰበት ታውቋል። ኢንጂነር ሀብታሙ ተገኘ ደግሞ ሁለቱ ጎን አጥንቶ ሞቶቹ ተሰብሯል የተባለው በጉዳቱ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ ህይወቱ እንዳለፈ የሚታወስ ሲሆን፣ ጋዜጠኞችም ተጎድተዋል። አገዛዙ ደግሞ የደረሰውን ጉዳት በመደበቅ ላይም ተጠምዷል። ጸረ አማራም ጸረ ሃይማኖትም የሆነው የብልጽግናው አገዛዝ ታላቁን የሃይማኖት አባት ማፈኑ ተሰምቷል። በአማራ ክልል ሰሜን ጎጃም ዞን ውስጥ የሚገኘው የክብረ ደናግል ናዳ ማርያም አበምኔት ሊቀ ብርሃናት ቆሞስ የኔታ ይባቤ በላይ የመከላከያ ሰራዊት ደንብ ልብስ የለበሱ ናቸው በተባሉ የጸጥታ ኃይሎች ተይዘው መወሰዳቸው ታውቋል። ከሶስት መቶ በላይ ተማሪዎችን ከሚያስተምሩበትና በአበምኔትነት ከሚያገለግሉበት ገዳም ታፍኖ የተወሰዱት መመሩ ዕለት ዕለት መድኃኒት የሚወስዱባቸው ተደራራቢ ህመም እንዳሉባቸው ነገር ግን መድኃኒቴን እንኳን ለያዝ ጋዝ እያሏቸው ፋታ ሳይሰጡ አጣድፈው እንደወሰዷቸው ተገልጿል። የኔታ ይባቤ ከ1979 ዓ ም ጀምሮ ወንበር ዘርግተው ጉባኤ ተክለው ለ38 ዓመታት ቅኔና የቅዱሳት መጻሕፍትን ትርጓሜ ያስተማሩ አሁንም በማስተማር ላይ የሚገኙ በርካታ ደቀ መዛሙርትን ያስመረቁ የክብረ ደናግል ቅዱስ ላሊበላ አንድነት ገዳም መስራችና አስተዳዳሪ ጫካ መንጥረው ምድረ በዳውን አቅንተው ጋራ ሸንተራሩን ገነት አስመስለው የሚኖሩ ከሰው እጅ ሳይጠብቁ በልማት የሚተዳደሩ በጀሯቸው ትርጓሜ እየሰሙ በእጃቸው ዶማ ይዘው የሚቆፍሩ አእምሯቸውንም እጃቸውንም የሚያሰሩ ታላቅ ሊቅ እንደሆኑ ይነገራል። ሚዲያው ብዙ ባያውቃቸውን በታላላቅ ሊቃውንት፣ በብጹአን አባቶች፣ በሞራል እንዲሁም በበሳል ምእመናን ዘንድ ከፍተኛ እውቅና የተቸራቸው ሐሰተኛ ባህታውያን፣ ሐሰተኛ አጥማቂዎች እንደ ጦር የሚፈሯቸው ሐሰተኛ አጥማቂዎችን ቀድሞው ፊት ለፊት የተጋፈጧቸው ብዙ ነፍሳት ያተረፉ የጻድቁ አቡነ ተክስ ብርሃን አርአያን በመከተል በአዲስ ሸክላ አማካኝነት የምትመለክ ሙላድ የምትባል የዛር ሁላጅ ከብዙ ገበሬ ቤት ተማሪዎቻቸውን ይዘው ያስወገዱ ጣዖታትን የሰበሩ የዲማው ሊቅ የነበሩ ያለቃ ማርቆስ ደቀ መዝሙር የተረጓሚ መምር ናቸውም ተብሏል። የሚያስተዳድሩት ናዳ ማርያም ገዳም ቅዱስ ላሊበላ ከላስታ ወደ ጎጃም በመምጣት ትምህርት ተምረውባቸዋል፣ ኑሮባቸዋል ተብሎ ከሚታመኑ በርካታ አካባቢዎች አንዷ ናት። ቅዱስ ላሊበላ ብሉያትንና አዲሳትን እንደተማረበትም የሚታመንም ቦታ ነው። በታሪካዊቷ የናዳ ማርያም በቅዱስ ማርያም፣ በቅዱስ ማረነ ክርስቶስ የወንዶች ገዳም፣ በቅዱስ ላሊበላ፣ በቅዱስ ናኩት ለአብ፣ በአባ ተክስተ ብርሃን፣ በቅዱስ ጨርቆስ የተሰየሙ አብያተ ክርስቲያናት ይገኛሉ። የአብያተ ክርስቲያናቱ ስያሜ አካባቢው ከላስታ ላሊበላ ጋር ያለው ትስስርን የሚያሳይ ነው። ናዳ ማርያም ዓመቱን በሙሉ ለምለም የሆነ ማራኪ ቦታ ሲሆን መነኮሳቱ ያለ እረፍት የልማት ስራዎችን በመስራት ይታወቃሉ። የብልጽግናው መንግስት ይህንን ያደረጉትን ታላቅ አባት ነው አፍኖ መውሰዱ የተነገረው። የሰሜን ጎጃም ዞን ካድሬዎች ደግሞ ዋነኛ ጠቋሚዎች ናቸውም ተብሏል። የዞኑ አስተዳዳሪ አሰፋ ጥላሁንና የሰላምና ደህንነት ኃላፊው ገብረስላሴ ታዘብ ከመከላከያ ሰራዊቱ ጋር ሆነው እንዳሳፍኗቸው ተነግሯል። የጠቅላይ ሚኒስትሩ አማካሪ ከሃዲው ዳንኤል ክብረት በተደጋጋሚ ስማቸውን ሲያጠፋ እንደነበርም ይታወሳል። የብልጽግና ከፋይ ጸሐፊዎችም ተመሳሳይ የጥላቻ ዘመቻ ሲያደርጉባቸው ከርሟል። ዘመቻው ለአሁኑ አፈና መነሻ እንደነበር በተግባር ተረጋግጧል። የኔታ ይባቤ መጀመሪያ ወደ ወተት አባይ፣ ቀጥሎም ወደ ዱር ቤቴ እንደወሰዷቸው እና በኋላም ወደ ባህር ዳር ወስደው መኮድ እንዳሰሯቸው የተነገረ ቢሆንም በትክክል የታሰሩበት እንዳልታወቀ ተገልጿል። ጉዳዩን አስመልክቶ መግለጫ ያወጣው እናት ፓርቲ አበምኔቱ ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። በአማራ ክልል ሰሜን ጎጃም ዞን ውስጥ የሚገኘው የክብረ ደናግል ናዳ ማርያም አበምኔት ቆሞስ የኔታ ይባቤ በላይ በመከላከያ ሰራዊት ደንብ ልብስ የለበ በሱ ናቸው በተባሉ የጸጥታ ኃይሎች ከሶስት መቶ በላይ ተማሪዎችን ከሚያስተምሩበት እና በአስተዳዳሪነት ከሚያገለግሉበት ገዳም ታፍነው መወሰዳቸውን ማረጋገጡን አሳውቋል። መምሩ ዕለት ዕለት መድኃኒት የሚወስዱባቸው ተደራራቢ ህመም እንዳሉባቸው ነገር ግን መድኃኒቴን እንኳን ለያዝ እያሏቸው ፋታ ሳይሰጡ አጣድፈው እንደወሰዷቸው ተገልጿል። ፓርቲያችን እንዲህ ያለው በተለይ በሃይማኖት አባቶች ላይ ያነጣጠረ ተደጋጋሚ፣ ግብታዊ፣ ቂም ተኮር አፈና አለፍ ሲልም የጅምላ ግድያ በጽኑ ያወግዛልም ብሏል። የታፈኑት አበምኔትም ያለምንም ቅድመ ሁኔታ እንዲፈቱ አበክረን እንጠይቃለን ያለው የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ሰባት ለሰባ ክፍለ ጦር በአገዛዙ ላይ ድል ማስመዝገቡ ተነግሯል። የብልጽግና ኃይል እንደተለመደው በሸዋ ጀግኖች እየተቀጠቀጠ ነውም ተብሏል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የሰባት ለሰባ ክፍለ ጦር ቃኞች ባደረጉት የደፈጣ ውጊያ ከርካሜና ሆራ በተባሉ አካባቢዎች የብልጽግናን ሰራዊት ገርፎታል የተባለው በርካታ ሰራዊት ላይ እርምጃ የተወሰደ ሲሆን ክላሽ ስናይፐርን ጨምሮ ቆችም ተማርከዋል። በተጨማሪም በአርበኛ ከበደ ሀብት የሚመራው የደመላ ሻለቃ ጀግኖች ባደረጉት መብረቃዊ ጥቃት ፈርዱሀብ ቀበሌ መ ተጠናቅቆ የነበረውን በአንድ አሚኒሻ ሲያሯሩጡት አርፍደዋል። 300 የክላሽ ጥይት እና 400 የብሬን ጥይት፣ 30 ወታደራዊ ጥርነፍ፣ 7 የእጅ ስልክ መማረግ ተችሏል። የአገዛዚው ኃይልም የደረሰበትን ዱላ መቋቋም ሲያቅተው ሬሳውን እንኳን ሳያነሳ ወደ አጣዬ ከተማ ፈርጥጧል የተባለው በሰሜን ወሎ ዞን በሀብር ወረዳ መርሳ ከተማ አስተዳደር የፋኖ ቤተሰብ ቤቶች በአገዛዙ ካድሬዎች መቃጠላቸው ተነግሯል። በሰሜን ወሎ ዞን ሀብር ወረዳ በመርሳ ከተማ አስተዳደር የነበሩ የፋኖ ቤተሰቦችን ቤትና ንብረት እስከ ሰባት ትውልድ በመቁጠር ሙሉ ንብረታቸውን እና ቤታቸውን በማቃጠል በወለጋ አዲስ አበባ፣ እና ሌሎች ክልሎች የታየውን አማራን እረፍት የመንሳትና ሀብት ንብረቱን የማውደም እና ተመጽዋች የማድረግ ተግባር በስልጣን አስጠባቂ ስግብግብ ሚሊሻ አማካኝነት ውድመት እንዲደርስበት እንደተደረገ ተጠቁሟል። መርሳ ከተማ አስተዳደር በበላይ ሹማ ሳምንት አይዟችሁ በርቱ የሚባሉ በአማራ ጥላቻ የታወሩ አመራሮች ያሉበት ሲሆን ከነዚህ አመራሮች በግንባር ቀደምትነት የሚሰለፉት ከ113 በላይ ንጹሃን እንዲገደሉ የፊት አውራሪነቱ ሚና የሚጫወቱት በመርሳ ከተማ ከንቲባ በነ መሐመድ ያሲን የሚመራው የወንጀለኛ ቡድን ወደር አይገኝለትም ተብሏል። ከንቲባው ፀሐይ መጥለቋን ተከትለው ሰው ወደ ቤቱ ከገባ በኋላ ምሽትን ተገን በማድረግ ተጠርጥረው የታሰሩ ንጹሃንን በማውጣት እንዲረሸኑ ትእዛዝ ይሰጣል። እንዲሁም አስከሬናቸው ጅብ በልቷቸው እንዲቀሩ በማድረግ ወደር የማይገኝለት ነፍሰ ላነቱን ያስመሰከረ የዘመኑ ሂትለር ነው። ይህ ሁሉ በንጹሐን ላይ የሚፈጸሙ ግፍ አልበቃቸው ብሎ የፋኖ ቤተሰብ ቤትና ንብረት ማቃጠሉን ዋና ተግባራቸው አድርገው ተያይዘውታል ነው የተባለው። ቤት ማቃጠሉን እና ንብረት የማውደሙን ስራ እየጀመሩና ከዚህም በላይ አጠናክረው የሚቀጥሉበት መሆኑን ምንጮች ጠቁመዋል። የአራት አባወራዎች ቤት የፋኖ ቤተሰብ ናቸው በሚል እስከነ ሙሉ ንብረቱ እንዲወድም ተደርጓል። ከዚህ በተጨማሪ ይመር ኑርዬ በሪውን ሰጠና ዋሱ ሰጠ በተባሉ ሚኒሻዎች ፊት አውራሪነት ንብረቱ ያልተዘረፈና ያልተደበደበ የከተማው ነዋሪ የሌለ መሆኑን ማበረሰው የሚናገረው ግልጽ አቅ ነው ተብሏል። እነዚህ ወንጀለኞች ንብረታቸውን ሸጠው ለመሸሽ እየሞከሩ በመሆኑ የትኛውም ግለሰብ ተባባሪ እንዳይሆን ያማራ ፋኖ ብሔራዊ ኃይል በወሎ ቀጠና የልጅ እያሱ ኮር አስጠንቅቋል። በቀጠናው ሌላ መረጃ ከሰሞኑ መቀለ በሚገኘው ሰማታ ታውልት አካባቢ ቆመው የፋኖ አባላትንም በሚል እየተናገሩ ምስላቸው ተሰራጨው ወጣቶች ትግሉን ክደው ከወጡ አንድ አመት ያለፋቸው ናቸው ተብሏል። ያማራ ፋኖ ብሔራዊ ኃይል በወሎ ገዢው የብልጽግና ቡድን ከትግል ከርተው የወጡ ልጆችን በመጠቀም በነጌታቸው ረዳ ማካ ግንኙነት በትግል ሜዳ ማሳካት ያልቻለውን በሀሰተኛ የሚዲያ ዘመቻ ለማሳካት እየተንቀሳቀሰ ነው ሲል ገልጿል። መቀሌ በሚገኘ የሰማዕታት ሐውልት አካባቢ የቆሙ ወጣቶች አማራ ፋኖ ብሔራዊ ኃይል በወሎ ቀጠና ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር አባል መሆናቸውን በመጥቀስ ስለተደረገልን አቀባበልና እንክብካቤ እናመሰግናለን በሚል መልዕክት ሲያስተላልፉ በተንቀሳቃሽ ምስል ተቀርጾ ሰሞኑን በማህበራዊ ሚዲያ እየተዘዋወረ ይገኛል። እነዚህ ወጣቶች ትግሉን ክደው ከወጡ አንድ አመት አልፏቸዋል ተብሏል። ኦህዴድ መሩ የብልጽግና ቡድን ከአማራ ህዝብ ጋር እያደረገ በሚገኘው ሁለተኛ ዓመቱን ባስቆጠረው ጦርነት በአውደ ውጊያ በፖለቲካ በሚዲያና በዲፕሎማሲ የሽንፈት ጽዋን ተከናንቧል ያለ ሲሆን አገዛዙ አሁን ላይ ከህዝብ ከዘረፈው ሀብት ከፍተኛ በጀት በመመደብ ፋኖን ከህዝብ መነጠል የሚል ስትራቴጂ ነድፎ ትግሎን የከዱና ከትግል ሜዳ የራቁ ፋኖ መሳዮችን በመሰብሰብ የስም ማጥፋት ዘመቻ ከፍቶ እየተንቀሳቀሰ ነው ብሏል። ድርጅቱ አክሎም ገዢ የብልጽግና ቡድን ከትግል ከርተው የወጡ ልጆችን በመጠቀም በነጌታቸው ረዳ አማካኝነት በትግል ሜዳ ማሳካት ያልቻለውን በሀሰተኛ የሚዲያ ዘመቻ ለማሳካት በሰፊው እየተንቀሳቀሰ መሆኑን በመጥቀስ ስለሆነም ማህበረሰቡ ከሰሞኑ በተሰራጨውና ወደፊትም ባገዛዙ በኩል ሊሰራጩ የሚችሉ መሰል ድርጊቶች የሐሰተኛ ዘመቹ አካል መሆናቸው እንዲገነዘብና እንዳይዘናጋ አሳስቧል። ከቀብር አፈጻጸም ስነ ሥርዓት ጋር በተያያዘ ከመንግስት ጋር የተፈጠረውን አለመግባባት ተከትሎ የቀድሞው የዛምቢያ ፕሬዝዳንት ኤድጋር ሉንጉ ቀብር በደቡብ አፍሪካ ሊፈጸም ነው። ቤተሰቦቻቸው የቀድሞ ፕሬዝዳንት አስክሬን ከደቡብ አፍሪካ ወደ ዛምቢያ እንዲሄድ ፈቃደኛ ባለመሆናቸው ባለፈው ማክሰኞ ፕሬዝዳንት ሃይ ኮንዴ ሂችሎማን የታወጀውን ብሔራዊ የሀዘን ቀን አሳጥሯል። የቀብር ስነ ስርዓታቸው በዛምቢያ መዲና ሉሳካ እሁድ ይፈጸማል ተብሎ ታቅደው ነበር። ሆኖም በኋላ ላይ ቤተሰቦቻቸው ሉንጉ በጆሃንስበርግ በክብርና በሰላም እንዲቀበሩ አስታውቀዋል። የሌላ ሀገር የቀድሞ መሪ የቀብር ስነ ስርዓት በደቡብ አፍሪካ ሲፈጸም ይህ የመጀመሪያ ይሆናል። ሉንጉ የረጅም ጊዜ ተቀናቃኛቸው የሆኑት ሄችሌማ የቀብር ስነ ስርዓታቸው ላይ መገኘት እንደሌለባቸው ተናግረው የነበረ ቢሆንም መንግስትና ቤተሰቦቻቸው ብሔራዊ የቀብር ስነ ስርዓት እንዲፈጸምላቸው ተስማምቶ ነበር። ሆኖም በኋላ ላይ በቀብር ስነ ስርዓቱ መርሃ ግብር ላይ አለመግባባት ተፈጥሯል። የቤተሰቦቻቸው ቃል አቀባይ ማኬቢ ዙሉ የምንወደው ዶክተር ኤድጋር ቻጉዋ ሉንጉ የቀብር ስነ ስርዓት በቤተሰቡ ፍላጎት መንግስታዊ ባልሆነ ስነ ስርዓት በደቡብ አፍሪካ እንዲፈጸም መግለጽ እንፈልጋለን ብለዋል። የአገሪቱ ፕሬዝዳንት የተፈጠረውን አለመግባባት ተከትሎ አገሪቷ ወደ መደበኛ ህይወቷ መመለስ አለባት ሲሉ የታወጀው ብሔራዊ የሀዘን ጊዜ ማብቃቱን አስታውቀዋል። የተወደዳችሁ ቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። የብላክ ላይን ሚዲያን ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ወደ ቴሌግራም ቻናላችን ጆይን በማድረግ ወቅታዊና ታማኝ የሆኑ መረጃዎችን እንድታገኙ በአክብሮት እናሳስባለን። ጤና ይስጥልን።